የእለት ጉርስ ብቻ የሚጨነቁ ሰዎች፣ የእለት ጉርስ ብቻ የሚያኖር የሚመስላቸው ሰዎች፣ ለነሱ ዋናው ትኩረት ሆድ ነው። ለነሱ ዋናው ትኩረት ዛሬ በልቶ ማደር ነው። ረ ምንድ የሰራ ነው? ሀ ረ እንደው ምንድን ነው የበደል ነው። ባዶ የሆነ ሰው እጁ ውስጥ ይወደቅ። እኔ የስንት ጀዝባ ጭንቅላት ነው ማጠብ የምንችለው? ታጥቦ አያልቅም። ኢትዮጵያ ተስፋ አላት። የዛሬ ጉዳት፣ የዛሬ መቸገር፣ የዛሬ መጉደል የተሻለ ነገር ለልጆቻችን መፍጠር እንደሆነ እያሰብን መኖር ያስፈልጋል። በሱ ቤ አዋቂ ትልቅ እውቀት ተናግሯል። ግን ምን ያህል ተንቆሮ፣ ምን ያህል አለማወቁ ነው የሚያሳየው። ቁጭ ብሎ ቅል ባል ይ ወይዘሮ ናት። ኢትዮጵያ ታንሰራራለች በዚህ ዓመት ብለን ነበር። እንግዲህ በሁሉም ሴክተር እንደምናየው ኢትዮጵያ እያንሰራራች ነው። ይሄው ይቀጥላል። ለአብይ አመድ አንዳንዴ ማይምነት ይጠቅማል። ጌታቸውን ያለ ያደለሁ በአደባባይ ወጥተው ምሁር የሚሆኑ እየመሰላቸው የድንቁርና ንግግር ይናገራሉ። ጫት የቃመ ይህን የሚያልበው ላበላ የሚያደርገው ልጅ የወዛ የወዛ አደሮች ቀን ነው የላባ አደሮች ቀን ነው እንደዚህ ይሄ እያላበው ዩትብ ላይ ሲው ላይ ነበረው ማለት ነው። አክራሪ ብሔርተኛ በመሆናችን ትርክታችን በነጠላ ትርክት ላይ የተመሰረተ ነው። የጋራ የሆኑ ትርክት እያለን በነጠላ ትርክት ላይ ስንነታረክ እንውላል። ልማት አደናቃፊ ነው ይህ ኃይል አማራ እየተደበደበ አይደለም። ኮሌል መንግስት ዋለማረም እንደዚህ ቀጥቅጦት ያቀል አማራ ክልልን በድሮን ህዝቡን ጨፍጭፎ ያውቃል የአብይ አማሮች ማለት እነዚህ ናቸው እነዚህ መጥፎ አላማ ነው ያላቸው ይሄ ነው ለአማራ መቆርቆር ማለት ይሄ ነው ለአማራ ማሰብ ማለት እያንዳንድሽ ተጠቅሞ እንደ ሀገር አኝኮ ጣል ያደርግሻል ጤና ባለሙያ ግማሽ በግማሽ ፎርጅ ነው የትምህርት ባለ ማስረጃው ካለ ባልተማረ ሰው ታከማቸው የዳናችሁት ብልጽግናዎች እነዚህ ናቸው። ዲጂታል አርሚዎቹ እነዚህ ናቸው። አራት ሺህ በወር ማለት እኮ የዛ ጫት የቃመ ይሄን የሚያልበው ላበላ የሚያደርገው ልጅ አላደል። የአብይ አህመድ የወዛ አደሮች ቀን ነው በነገራች ላይ የላባ አደሮች ቀን ነው። እንደዚህ ይሄ እያላበው ሲው ላይ ነበረው ማለት ነው። የላባ አደሮች የእነ ስዩም ተሾመ አራት ሺህ ለሱ ምንድነች አራት ሺህ ምን አይነት ዊስኪ ይሸጣል አዲስ አበባ? በአራት ሺህ የሚሸጥ ዊስኪ አለ? የለም እኮ የለም። ቢራ ምናምን ድራፍት ካልሆነ በስተቀር ማለት ነው። ለእነሱ እንትን ነች። ታሪክን አታበላሽ። ታሪክ የሚባል እኮ አለ። ለሰው የሰው ልጅ እኮ ነገ ጠዋት እኔ ሳረጭ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 አንተ አቮካዶ ሻጭ እንገናኛለንእንገናኛታለን ረ ምንድነው የሰራ ነው ኃጢአት? ረ እንደ ምንድነው የበደል ነው ምን አይነት ሀጢያት ነው ግን የሰራ ነው በሀያ አንደኛው ሴንቸሪ ብሎ ኪዳን ላይ የነበሩ ነገስታት እንኳን ያላደረጉትን የሚያደርግ እጅግ ክፉና ጨካኝ አረመኔ ሰው፣ እውቀት የሌለው ማስተዋል የሌለው እንዲ ምን አይነት ኃጢአት ነው የሰራ ነው? ምን አይነት በደል ነው የሰራ ነው? በእንደዚህ ያለ ከእውቀት ከጥበብ ከችሎታ ከማስተዋል ከቅንነት ከምንም ሁሉ ባዶ የሆነ ሰው እጅ ውስጥ የወደቅነው ዛሬ ያለውን ብንበላ ነገ ማምረት የማያስችል አቅም ከተፈጠረ እንጠፋለን ማለት ትውልድ ይቋረጣል። ይሄ የሚቃኛው የሚቀኘው ነው። ጀነሬሽን አፍተር ጀነሬሽን ሳይቆራረጥ እንዲቀጥል ለማድረግ የሚያስችለው የእለት ጉርስ ብቻ ሳይሆን ለወር ለወጥቶ የሚቆይ ስንቅም መቆጠብ ሲቻሉ ነው። ወዳጅ ሀገር ትፈጥራለ፣ ወዳጅ መንግስት ትፈጥራለ፣ ወዳጅ ግለሰብ ትፈጥራለ፣ ወዳጅ ብሔር ትፈጥራለ። ልዩነትን አቻችለ ወዳጅ ትፈጥራለ፣ ጠላት ትቀንሳል። ኦቨዴ ብልጽግና ለኦሮሞ ህዝብ ጠላት ነው እየፈለፈለለት ያለው አስቡት። አሁን ይሄ መንግስት የኦሮሞ መንግስት ነኝ ብሎ ራሱን ድርቆግናዝ የሚያደርግ የኦሮሞ መንግስት ነኝ፣ ሞቱም ኦሮሞ ነኝ፣ የኦሮሞ አራ መንግስት ነው ራሱ ግን ኦሮማ ራነኝ አይልም። እኔ ሞቱ ማ ኦሮሞ ነኝ ይሄ ብልጽግና ሞቱ ማ ኦሮሞ ነው ብሎ እኮ ጨፌ ኦሮሞ ተነግረዋል እኮ ሽመልስ አብዲሳ። እኛ በሚመቸን ቋንቋ አደረግነው እንጂ እኮ ይሄ መንግስት የኦሮሞ መንግስት ነው ብሎታል እኮ ጨፌ ኦሮሞ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 ነው ትምህርት ባለው ማስረጃ ጤና ባለሙያ ግማሽ በግማሽ ፎርጂን ነው። ትምህርት ባለው ማስረጃው ካለ ባልተማረ ሰው ታክማቸው ሄዳናችሁት ምህረቱ የማያልቅ አምላክ ስለሆነ ነው። ብልጽግናዎች እነዚህ ናቸው። ለምን እንደማሳይላቸው ይገባችኋል። አይደለም ብልጽግና ማለት ምን እንደሆነ ነው። አብይ አህመድ የሚያሰማራቸው ዲጂታል አርሚዎቹ እነዚህ ናቸው። የትምህርት ተቋማት ከሚያስተምሯቸው መቶ ልጆች ውስጥ አስሩ ሳይንቲስት ቢሆን ሶስቱ ሳይንቲስት ቢሆን ምን አይነት ተአምር ሊፈጥር ይችላል ነገ ለኢትዮጵያ? ዛሬ አይደለም የሚታየው፣ ውሎ አድረውን ውጤቱ የሚታየው ያን አስበው እየሰሩ ስለሆነ የኢትዮጵያን የብልጽግና ህልም ለማረጋገጥ በእጅጉ እንደሚሰራ ተስፋ አለኝ። ቆጥራ አገሩን አቅማማችሁ አሉ። አሁን ያለው የደሞዝ ክፍያ ራሱ በፍጹም አይገናኝም። ለምሳሌ ሪፐብሊካን ጋርዶች አሉ፣ አርባ ሺህ የሚከፈላቸው ተራ ወታደር፣ ተራ ወታደር ዝም ብሎ አርባ ሺህ የሚከፈላቸው ከአዝናው፣ ከየት ነው? ከቤተ መንግስት ነው። ብርሃኑ ጁላ አቆም። ይሄ ደሞዝ የብርሃኑ ጁላ የሚያቆም ምስኪን ወታደሩን ነው ይሄ፣ ሶስት ሺህ ምናምን። ለእነዚህ ላብ በላብ የሚሆነው ጫታሙ፣ ያ አክቲቪስቱ ለእሱ ለአንድ ቀን ጫት ማትሆን የኢትዮጵያ ወታደር 4300 ብር ነው። እኔ አሁን 4000 እንዳላጋ ነው ብዬ ነው ደሞዛቸው ተቆራርጦ እዛ አካባቢ ላይ ደርስ ይችላል። ሜጀር ጀነራል የኢትዮጵያ ሜጀር ጀነራል ደሞዙ 11000 ነው። የኢትዮጵያ ሙሉ ኮኔ ተቆራርጦ የሚደርሰው 8000 ነው። ይሄ የሚሰርቅ ሌባ ምናምን አለ ደመወዝተኛ። በስፔስ ሳይንስ ያደገ መረጃ ከሌለን በስተቀር ብልጽግና ማረጋገጥ አይቻልም። ለነገ ለልጆቻችን የሚሆኑ ቋሚ ሀብት የሆኑ የሁላችን ሀብት የሆኑ ተቋማት በኢትዮጵያ እየፈጠሩ እያጠናከሩ መሄድ ያስፈልጋል። ሀገር የሚሰራው በዚህ አግባብ እንደሆነ አምነው ስሰማ ቤተመንግስት ውስጥ የሚመላለሱ የጠቅላይ ጠቅላይ ሚኒስትሩ ሚስት በቀን ሶስቴ ልብስ የምትቀይራሉ ሰዎችን የጠይቋት ሲሄዱ በቀን ሶስቴ ዲዛይነር ልብስ እያወጣች ነው የምትለብሳሉ። እንግዲህ ተመልከቱ። እውቀት ግን ስለሌላቸው ከዋጋው በጣም ውድ የሆነ ነገር ብዙ ኳሊቲ ያለው ነው የሚመስላቸው። በአስር ሺህ ብር ገሶ መልበስ፣ በቃ የሆነ ኳሊቲ ይመር አይመር ውድ ስለሆነ ብቻ ኳሊቲ ያለው ነው የሚመስላቸው። እና ለጫማ፣ ለልብስ፣ ለጥፍር ቀለም፣ ለሊፕስቲክ፣ ለኩል፣ ለምናምን፣ ለሜካፕ የአብይ አህመድ ሜካፕ እራሱ ውድ ነው። የፊቱ ሜካፕ እንኳን ያን ማዳቱ ነው የሚያጠፋበት። ለነገው ትውልድ የሚበጅን መሰረት መጣል ቀዳሚ ተግባራቸው መሆን ይጠበቅበታል ኢትዮጵያ ተስፋ አላት ኢትዮጵያ በነገ በሚያስፈልጉ ጉዳዮች ላይ የጀመረችበትና ፋውንዴሽን የተጣለበት መንገድ ለልጆቻችን የተሻለ ዓለም እየተፈጠረ እንደሆነ ያሳያል አምላኬ ሆይ ይህ ሰውዬ የሚናገረውን ነገር አያውቅምና ይቅር በለው ስምንት ሺህ ማለት ምንድን ነች ሀምሳ ሶስት ዶላር ምናምን አካባቢ ነች ብላክ ማርኬቱ ሀምሳ ዶላር አካባቢ ነው ኮሎኔል የሚቀበለው ኮሎኔል ማለት ስንት ዓመት መከላከያ ያገለገለ ሪፐብሊካን ጋርድ ግን አረብ ኤምሬት የምትከፍለው ቀጥታ ከቤተ መንግስት የሚከፈለው ቁጭ ብሎ ቅልባለ። አዲስ አበባ ያላቸው ተመልካቾች፣ በተለይ መኪና ያላችሁ በየከተማው ፍተሻ እንዴት ነው? ፖሊስ ራሱ ሰልችቶታል፣ ሌሊት ሙሉ ሲፈትሽ፣ ቀኑ ሙሉ ሲፈትሽ። በተለይ ማታ ፍተሻ ነው ያ፣ በየመንገዱ ፍተሻ ነው። መንቀሳቀስ አትችልም በየቀኑ ግን፣ በፍተሻ ውሉ የሚያድር ፖሊስ ያለባት አዲስ አበባ ችግሩ ምንድን ነው?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 እንዴት እንደዚህ ሆነች? ያቺ ሰላምን የተጠባበቅንባት መልካምን ነገር የጠበቅንላት ምድር እንዴት ብላ ነው እንደዚህ ድቅድቅ ጨለማ ውስጥ የገባችው? እንደዚህ የወንጀለኞች ማደሪያ የሆነችው? እንዴት ነው አመፀኞች የሰለጠኑባት? ሽማግሌ ያጣችሁ፣ ምሁር ያጣችሁ፣ ፖለቲከኛ ያጣችሁ፣ መሪ ያጣችሁ፣ አሳቢና አስተዋይ ሰው ያጣችሁ ምድሪቱ እንዴት ነው? እጅግ አመርቂና ተስፋ ሰጪ ጅማሮ ነው ያለው የኢትዮጵያ ብልጽግና በሁሉም አስፔክት ሲታይ የሚረጋገጥ የሚጨበጥ መሆኑን ያሳያል። ኢትዮጵያ ታንሰራራለች በዚ ዓመት ብለን ነበር። እንግዲህ በሁሉም ሴክተር እንደምናየው ኢትዮጵያ እያንሰራራች ነው፣ ይሄው ይቀጥላል። ዘመዳቶ ነው እንጂ በጣም ያመዋል ሰው ትንሽ እንኳን በኢንዱስትሪ ፓርኮች ተመልካ። ይህ እንደዚህ አይነት አሳዛኝ ዜና የለም በኢትዮጵያ። በኢንዱስትሪ ፓርኮች ውስጥ የሚሰሩ ሴት ሰራተኞች የሚከፈላቸው ደሞዝ ኑሮን ለማሸነፍ ስላላስቻላቸው ማታ ማታ በወሲብ ንግድ የተሰማሩ መኖራቸውን በጥናት መለየቱን የጨርቃጨርቅ ፌዴሬሽን ተናግሯል ነው የሚለ በኢንዱስትሪ ፓርኮች ውስጥ የሚሰሩ ሴት ሰራተኞች የሚከፈላቸው ደሞዝ ለኑሮ ስለማይበቃቸው ማታ ማታ ከሆቴሎች ተረፍራፊ ምግቦችን ይዘው ወደ ቤታቸው የሚገቡ እንዳሉም ፌዴሬሽኑ ጠቁመዋል ነው የሚለው። ስለነዚህ ሴቶቻችን ጉዳይ እሹ አያደርገውም። ለልጆቻችን የበለጸገች የማትለምን በልታ የምታድር ለሳይንስ ባዕድ ያልሆነች በሳይንስ የሆነ ሀሳብ ኮንትሪቢዩት ማድረግ የምትችል መፍጠር የምትችል ከሌላው ዓለም ጋር መነጋገር የሚያስችል ብቃት ያላት ኢትዮጵያን ለልጆቻችን እናስረክባለን። እንደዚህ ሲሆን ምንድን ነው የሚደረገው? ህዝብ በመከራ ውስጥ ሲወድቅ፣ በችግር ውስጥ ሲወድቅ፣ በእንደዚህ በጨካኝ መሪዎች እጅ ሲወድቅ፣ እግዚአብሔርን በማይፈሩ ሰውንም በማያከብሩ እጅግ አረመኔ በሆኑ እንደ አብይ አህመድ አይነት ክፉ እንደ አብይ አህመድ አይነት ጨካኝ የሆኑ መሪዎች እጅ ሲወድቅ ህዝብ ምንድን ነው የሚያደርግ? ብዬ ለራሴ አስብ ነበር። እና የህዝብ አመፅ ህዝብ ማመፅ አለበት፣ በቃኝ ብሎ መነሳት አለበት። ያለው ህዝብ በሙሉ ይህንን አገዛዝ ከላይ ላይ አሽቀንጥሮ መጣል አለብን ብሎ የህዝብ አመፅ መነሳት አለበት። የስፔስ ሳይንስ እና ጂኦስፓሻል ኢንስቲትዩት ነው የት የት አካባቢ የከርሰ ምድር ውሃ እንዳለ ለመለየት የሚያስችል ጥናት እየሰሩ ይገኛሉ አሏቸው። እያንዳንዱ አላንድ ማን ይኖርበታል፣ ዩኒክ ኮድ ሰጥተው መለየት ችለዋል። በስፔስ ሁላችን እንደምናውቀው ባለፉት ጥቂት ዓመታት ሁለት ሳተላይት ወደ ምህዋ ልከዋል። ስምንት ሰርተው አሰርተውም መኖር ስለማይችሉ የሆቴሎች ተረፍራፊ ይዘው ልጆቻቸውን እንደሚቀልቡ መረጃ እየወጣ አንድ ቀን ስቴትመንት መስጠት አይችልም ስለነዚህ ጉዳይ። የኢትዮጵያ ገመና ነው ይሄ የሰራተኞች ገመና። አንድ ሰው ስልጣን ላይ ተቀምጦ ለእንጀራው ለሆዱ ሲያድር እስከምን ድረስ መኖር እንደሚችል ሀገሪቷን፣ በምን አይነት ሰዎች እንትን ላይ እንደተቀመጠች ተመርከቷል። ስምንት ሰዓት ሰርቶ የማይኖርባት ሀገር ስምንት ሰዓት አስተምሮ አስተማሪ ሌላ ካልዘረፈ ሌላ ዘምዛም ካልሄደ መኖር የማይችልባት በተከላዊቱ ልጆች ማሳደግ የማይችልባት ሀገር ነች። በጣም ኢትዮጵያ እያደገች ነው እየተመደደገች ነው እያሉ አክቲቪስቶች ሰዎች ግን ዘና ብለው የሚኖርባት በሚቀጥለው አመት ወይም ሁለት አመት ውስጥ ሶስተኛው ሳትላይት ለኢትዮጵያ ለማምጠቅ አቅደው እየሰሩ ነው። ይህም በጣም ደስ የሚል ዜና ነው። ይሄ በጣም በጣም ትልቅ ስራ ነው። በስፔስ ሳይንስ አካባቢ ላይ ቢዝነስ መስራት የሚችሉ ሰዎችን ለመፍጠር የሚያስችል አውድ ተፈጥረዋል። አሁን እንደምታውቁት ኢትዮጵያ ውስጥ ያሉት የጤና ባለሙያዎች የስራ ማቆም አድማ ላይ ናቸው ያሉት። ምክንያቱም ሳት በላ እየተራክ የተጎሳቆልክ በችግር ውስጥ ሆነ፣ ለእኔ ግን ስራ የሚባል ነገር ማለት ነው። እየተራካክም እየተራኩ ሌላውን እርዳ አንተ ራስ ሳትረዳ ሌላውን እርዳ የሚል ጤና ባለሙያዎች ላይ ጭከናና አረመኔነት የሞላበት ወንጀል ወይም ባርነት ስለተፈጸመባቸው የስራ አድማ አድርገዋል። መረጃቸው ለሎካል ብቻ ሳይሆን ከኢንተርናሽናል መሰል ተቋማት ጋር በትብብር ለመስራት የሚያስችል አቅም ገንብተዋል። ከነሱ የሚወጣውን መረጃ ኢንተርናሽናል ተቋማትም በደስታ የሚቀበሉት ሆኗል፣ የሚያምኑት ሆኗል። በጣም በጣም ደስታ የሚሰጥ ጉዳይ ነው። ሚዲያውም ኃላፊነት አለ። በጋራ ተረባርበን ውጤታማ ብንሆን የሚሰጠን ደስታ ይኖረዋል። ቤት አይጨነቅ፣ ዋይፋይ ነው፣ ዳታ ነው አይጨነቅ፣ ቦዲጋርድ አይጨነቅ፣ ቪኤት ይሰጣቸዋል። እንደፈለጉ የሚፈነጩባት ሀገር። የጥቁር አንበሳ በጣም ምርጥ የሚባል ስፔሻሊስት፣ የስንቶች ሕይወት የሚያተርፍ ሜዲካል ዶክተር 200 ዶላር አይሞላም ደመወዙ። የምሬ ነው። ሌላ ተባራሪ ስራ ወይም ሌላ የራሱ ክሊኒክ ምናምን ከሌለው አይሰራም። ይሄ ሰውዬው ብርቅዬ ሰው አወዳድሩት። የነ ስዩም ተሾማ አይነት ልጆችን አወዳድሩት። የነ ወይዘሮ ናትናኤን አወዳድሩት። ተመልከቱ። የኢትዮጵያ ኑሮ በዚህ ደረጃ ነው ያለው። የኦህዴድ ብልጽግና የስልጣን ተገዳዳሪ ኃይል እንዳይገኝ ምናልባትም ከዚህ ሊፈጠር የሚችል የሆነ ነገር ይህን ከከፈትኩለትማ ለእኔ የስልጣን አደጋ ነው። ለዘመናት ኢትዮጵያን አስተሳስረው የኖሩ ብሔር ብሔረሰቦችን አዋደው አፋቅረው ያኖሩ እሴቶቻችን ጭምር ሉዝ ያደረግነው አክራሪ ብሔርተኛ በመሆናችን ቀስ በቀስ ዴቨሎፕ ያደረገ ህመምና በሽታ ስላለ ነው። ስለዚህ ና አብሮ መዋጋት ያስፈልጋል። የፖለቲካ አለመረጋጋት በዚህ ምክንያት የመጣ ነው። ግጭቶችን ተደጋጋሚ ያስተናግደናል። አንዱ ህዝብ እንደነዚህ አይነት እና አመፀኛ መንግስቶችን ከላዩ ላይ ገንጥሎ የሚጥልበት መንገድ በማመፅ ነው። ድምፁ በማሰማት ነው። ኖ ለባርነት በቀባርነት ብሎ በመነሳት ነው። እና የፈርዖኑ አገዛዝ ያለው አብይ አህመድ ወጥቶ እየተራባችሁ ካልሰራችሁ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 አማራ እየተደበደበ አይደለም ኮሌጅ መንግስ ዋለ ማራም እንደዚህ ቀጥቅጦት ያውቃል አማራ ክልልን ማን ኢህአዴግ ነው እንደዚህ ቀጥቅጦት የሚያውቅ ባዴ እንደዚህ ቀጥቅጦት ያውቃል በድሮን ህዝቡን ጨፍጭፎ ያውቃል የአብይ አማሮች ማለት እነዚህ ናቸው ምክትል ጠቅላይ ሚኒስትሩ አረጋ ከበደ ኮምቦልቻ ሄዶ በዚህ በኩል እኮ ቅርብ ነች አሰብ ይላል እነዚህ ሽፍቶች ናቸው እኮ ባህላውያን ናቸው ጥንታውያን ናቸው እኛ ስንት ድሮን ተሸክመን ከኛ ጋር እንዴት ነው የምትገጥሙት ይላችኋል መሬት ላይ ደግሞ ሰልፍ አሳይቶ እየማረከ ያለው ደግሞ የተመስገን ጥሩነህ ሰራዊት ነው ሁላችንም አንድ ሀገር ነው ያለችን። ሁላችንም አንድ መርከብ ላይ መሳፈር ይጠበቅብናል። የዚች ሀገር ዴስትኒ ሁላችንን ሊያሳስበን ይገባል። አካባቢውን ከጽንፈኛ ቡድን ነፃ ወጥቶ ለውይይት ከህዝብ ጋር መገናኘት በመቻሉ ደስተኛ መሆናቸውን ገልጸዋል። ጌታቸው ረዳ እንደምላለስ ለአብይ አሕመድ አንዳንዴ መሀይምነት ይጠቅማላል። ጌታቸውን ያለ ያቀድሙ ለአብይ አሕመድ አንዳንዴ መሀይምነት ይጠቅማላል። እና መሀይምነት ስለሚጠቅም ክብራቸው በነውራቸው ስለሆነ በአደባባይ ወጥተው ምሁር የመሆኑ እየመሰላቸው የድንቁርና ንግግር ይናገራሉ። እና ስራዬን በትክክልና በአግባቡ ለመስራት ቤዚክ የሆነ ኒድ ሊሟላልኝ ይገባል ብሎ ስለጠየቀ ላይሰንስህን እነጥቃለሁ የሚል እንደዚህ አለ። በጣም ያሳቀኝ በቃ። አሁን ባያ ሰውዬ በሱ ቤት አዋቂ ነው። ጽንፈኛው ቡድን ረብሻ ምክንያት መስተጓጎሎች ተፈጽረዋል። ህብረተሰቡ ጽንፈኛውን ቡድን ሊያስቆመው ይገባል። ከሰሜን ወሎ ዞን ዘጠና ሰባት ትምህርት ቤቶችን ዘግቶ ከስልሳ ሺህ በላይ ተማ ተማሪዎቹን ከትምህርት ገበታ ውጭ ያደረገ እርዳታውን በራሱ ወስኖ የከለከለ ልማት እንዲቆም ያደረገ ንቅጥ ብሎ ጎንደር ወይም ጎጃም መሄድ የማይችል አባቱ ሞቶበት አክሱ ሞታበት ሄዶ መድረስ የማይችል የብልጽግና ባለስልጣን ነው አማራ ክልል ያለው። በቴሌፎን በቃ እግዚአብሔር ያጽናችሁ፣ እሱም ኔትወርክ ካገኘ ነው። የሚል ማለት ነው የሚፈልገው እሱ ነው። እኔ የስንት ጀዝባ ጭንቅላት ነው ማጠብ የምንችለው ታጥዋ ቻለው እንጂ እያለ ቻለው እና መሳሪያ ሊመርጥልህ ነው ይላል። ብርሃኑ ጆላ ለእናንተ ብቻ ሀያ አራት ሚሊዮን ብር በአንድ ቀበሌ የተመደበውን ልማቱን ይሄንን አልተጠቀማችሁበትም። ስለዚህ ይሄ ሁሉ ያመጣው ምንድን ነው? ልማት አደናቃፊ ነው ይሄ ኃይል ህዝቡ ከጎናቸው በመሆን ጽንፈኛውን ቡድን እንዲታገል እነዚህ መጥፎ አላማ ነው ያላቸው። ዋናውና ትልቁ ደግሞ የአማራን ህዝብ የበለጠ ምስቅልቅል ውስጥ የሚያስገባ ነው። ወቅቶ የተናገረው ሰውዬ በሱ ቤት በቃ አዋቂ፣ ትልቅ ፖለቲካ፣ ትልቅ እውቀት ተናግሯል ግን ምን ያህል ተንቆሮ ምን ያህል አለማወቁ ምን ያህል ከሰብአዊ መብት ምን ያህል እንደራቁ የሚያሳየው የህክምና ባለሙያ ፈቃዱን ለመውሰድ እኮ

ስሜት የላቸውም። አረጋ ከበደ በሉት ይልቅ አልከፋል እንኳን ጠፋ። ሰውዬው የት እንዳለ አላውቅም። የሆነ ምንም ቀስሙ ተነሱ አያውቅም። እንደዛ ነው። እያንዳንድሽ ተጠቅሞ እንደ ሀገር አኝኮ ጣል ያደርግሻል። ከዚህ መማር ነው። ክብር እየሸጠ ዊስክ ብትራጭ ምናምን ሽንት ነው የሚሆነው። ዋጋ የለም፣ ዋጋ የለውም። ቆዳ ትንሽ ያጸዳ ይሆናል ግን ሽንት ነው። ምንም ዋጋ ሌላው ሽንት ነው። ታሪክ ግን ዘላቂ ነው፣ ቋሚ ነው። ይህን የምናገረው በታሪክ የሚያስወቅሰን ወይ ሌሎች የሚወቀሱበት ወይ የምንወቀስበት ነው፣ ዶክመንት ሆነ የሚቀር ነው። እነዚህ ልጆች እንደሰማችሁት እንዳያችሁት፣ እዚህ ህወሓት ከዞብል ጥግ ላይ አሁን ምሽግ እየቆፈረ ዜጎቻችንን እያሰቃየ ነው ያሉ እነሱ ግን እዛው አካባቢ አሉ። አንድ ጥይት አይተኩሱም። ታው እንኳ ብለው አይናገሩ። ይሄ ነው ለአማራ መቆርቆር ማለት። ይሄ ነው ለአማራ ማሰብ ማለት። በጫት ፊትን እያሾልክ እንትን ትላለህ እንዴ? ውሳኔውን በማደናቀፍ ዋናውን ድርሻ እየተወጣ ያሉት ጽንፈኛ ቡድኖቹ ናቸው። እነዚህ እኮ በሰው ህይወት ላይ አደጋ እንዳንጥል፣ ምክንያቱም የሚከፈልን ገንዘብ በቂ ስላይደለ በቅጡ እየበላን አይደለም፣ ተመጣጣኝ የሆነ ምግብ እየበላን አይደለም። አንድ ጫማ እንኳን መግዛት የማይችል ደሞዝ እየተከፈላቸው ማለት ነው። አይ በባዶ እግርህን ቢሆን መተህ አክመን ባትበላም አክመን እንግዲህ ሰው በቂ የሆነ ምግብ ካልበላ አይምሮ በደንብ ማሰብ አይችልም። ፋይናንሻል ስትረስ ብዙ ነገር ነው አፌክት የሚያደርግ በግድ ይሄ አፈሳ የሚባለው ኦሮሚያ ነበር የተለመደው፣ እና አፈሳ እየተካሄደ ነው ጎንደር ከተማ ውስጥ ካድሬዎቹ ሲመጡ ማን ማን ወጣት ወጠምሻ ወጠምሻ ለአቅመ ጦርነት የደረሰ ማን ነው እየተባለ አንዳንዶቹ ደግሞ መግባት ካለብን ወደ ፋኖ መግባት አለብን ለዚህ ለብልጽግናማ ገብተን ወንድሞቻችን ጋር እንዋጋ ብሎ ወደ ሰዓት ስቦት ወደ ፋኖም እየተቀላቀሉ ያሉ ወጣቶች የሰማን ነው። በአጭሩ ግን ጎንደር ለምን እንደተመረጠ አላውቅም ወይ ዝንዬ ቅዳሜ ቤታችን እንዳትወርቅ ቤተመንግስት እንዳትወጣ ነው። ጎንደር ለብቻ የሚሆነው ወሎ የለም አፈሳ የለም። ጎጃም ዘመነ ካሴ አካባቢ አፈሳ የለም። ጎንደር አፈሳ አለ፣ ከተማ ውስጥ ይሄ። የተወሰነ ቡድን የተወሰነ አይደለም፣ በአጠቃላይ ኢትዮጵያን የሚመለከት ሂደት ነው። ሚዲያ ሙሉ በሙሉ መሳተፍ ይኖርበታል፣ ማገዝ ይኖርበታል። እናንተ የምታግዙ ይሄ ነገር የህዝብ እንዲሆን ህዝብ እንዲያቀው በማድረግ ወሳኝ ጉዳይ መሆኑን እየተካሄደ ያለው ሂደት ይህን ያክል አካታች ሆኖ ከወረዳ ጀምሮ ሰውን እያሳተፈ የመጣ ሂደት ፊዚካሊ አፌክት ያደርጋል፣ ሜንታሊ አፌክት ያደርጋል። ይህን ሁሉ አፌክት የሆነ ሰው እንዴት ብሎ ነው በትክክለኛ ሰውን የሚያክል እንደውም እኮ ስትረስ ከሆናችሁ የሆነ ምናምን ከሆነ ዞር በሉ ነው የሚባለው። ትንሽ የሆነ የጤና መዛባት ወይ ኢሞሽናሊ አንስቴብል ከሆናችሁ የሆነ ፕሮብሌም ካለ አእምሯችሁን የሚረብሽ የሚያውክ ነገር ካለ ስራ ላይ አትምጡ ነው የሚባለው። ጋግን በሰው ህይወት ላይ ነው አደጋ የምትጥሉት። ስለዚህ በሰዎች ላይ ጉዳት የማያመጣ አገልግሎት እንድንሰጥ እንከማችን ይስተካከልልን ነው እያሉ ያሉት፣ ትልቅ ነገር ነው። በኢትዮጵያ ታሪካዊ ነው እና የዚህ ታሪክ አባል የዚህ ታሪክ አጋር ተዋንያንም ጭምር መሆን አለባችሁ ብዬ አምናለሁ። ይሄ የምንሰራው ስራ በጣም ረቂቅ እንደመሆኑ መጠን እኛ ከተሳሳትን የሚነግረን አካል እንፈልጋለን። እንዲሁ አሞግሱን ሳይሆን ድክመታችንን አሳውቁን። ድብረት ድብረት ማፈስ ብቻ አይደለም። ለወታደር የሚሆን ወጣት የለው ፋሚሊ ከሆነ ገንዘብ አዋጣ ነው የሚባለው። እና ለጋቸው ነው ናሲር ናኑ ምናም የሚባለው፣ ለነሱ ደሞዝም ይሆናል ለነሱ ስራ ማስኬጃም ይሆናል። የበለጠ ወታደር የበለጠ ወጣቶች መልምሎ ያመጣ ቲፕ ይሰጠዋል። በአጠቃላይ በዚህ ስድስት ወር ደግሞ ከፌዴራል አርሚ ከዋናው አርሚ ጠቅላላ 18 ሺህ ጠፍቶበታል። ሞተው ተማርኮ አይደለም ጠፍተው ከየንትኑ ጠፍቶ ሄደ ማለት ነው። ከኦሮሚያም ከተመደበበት ቦታ የጠፋ ማለት ነው። 18 ሺህ። ስለዚህ እዛ ውሃ ቅዳ ውሃ መልስ ነው። እዚህ ያሰለጥናል፣ እዚህ ሻሽቶ ይሄዳል። የመማረኩ የመሞቱ ጉዳይ ሌላ ሹ ሆኖ ማለት ነው።